የኢትዮጵያን ሰላም በአብዛኛው የሚያናጉት ባለሀብቶች ናቸው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ከባለሀብቶች ጋር ባካሄዱት ውይይት የኢትዮጵያን ሰላም በማደፍረስ 60 በመቶውን ድርሻ የሚይዙት ባለሀብቶች ናቸው ብለዋል። ባለሀብቶቹም በጭብጨባም ደግፈው ተቀብለዋል። እንደዚህ ጥሩ አይደለም። ከኃላፊነት ባንሸሽ እኔ እዚህ ውስጥ ያላችሁ ሰዎች ምን ያክል እንደዛ እንደሆናችሁ አሁን ዳታ ስላሊያስኩ አልናገርም። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። እናንተ ወደ ጫካ ገንዘብ ባትልኩ በአሁኑ ሰዓት ሰላም በሰፈነ ነበር ብለዋል ጠቅላይ ሚኒስትሩም።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 ያን እያደረግን በእርግጥ በጣም ቀንሷል። አሁን ያለው ነገር አብዛኛው ወሬው የሚበዛው ግን አሁንም ቢሆን ሰላም በጣም በጣም አስፈላጊ ነገር ስለሆነ ተባብረን ብንሰራ ጥሩ ይመስለኛል። ከአሜሪካ ግዛቶች በኢኮኖሚ አንደኛ ደረጃ ላይ ተቀምጧል ካሊፎርኒያም በአራት ትሪሊየን ዳለር ዓመታዊ የምርት መጠን በዓለም ደግሞ ከራሷም አሜሪካም ቻይናና ጀርመን ቀጥሎ በግዙፍ ኢኮኖሚ አራተኛ ደረጃን ይዟል ጃፓንን ሳይቀር በልጦ በነገራችን ላይ ከአሜሪካ ግዛቶች ካሊፎርኒያም ወይም ደግሞ ከካሊፎርኒያ ቀጥሎ በኢኮኖሚ ሁለተኛ ቴክሳስ ሲሆን ሁለት ነጥብ ሰባት ትሪሊየን ዳለር ዓመታዊ የምርት መጠን ሲያስመዘግብ ኒውዮርክ በሁለት ነጥብ ሶስት ትሪሊየን ዓመታዊ ገቢ ሶስተኛም በአንድ ነጥብ ሰባት ትሪሊየን ዳለር ፍሎሪዳም አራተኛ ሆኗል። በግዙፉናም ቱጃሩ ካሊፎርኒያ ዋና ከተማ ሎስ አንጀለስ የትራምፕ ህገወጥ ስደተኞችን የማስወጣት ዘመቻን በመቃወም የተነሳው አመፅ እንደቀጠለ ነው። በዋይት ሃውስና በካሊፎርኒያ አስተዳደር መካከል የተጀመረው የቃላት ጦርነትም ተባብሶ ቀጥሏል። የሎስ አንጀለስ ፖሊስ በትላንት ሌሊቱ ሁከት የጅምላ እስር መፈጸሙ ሲነገር የንብረት ውድመትና የንግድ መደብሮች ዝርፊያን ለመከላከል ሰዓትላፊ መጣሉ ይነገራል። ፕሬዚዳንት ዶናልድ ትራምፕ የብሔራዊ ዘብ ወታደሮች ማሰማራታቸውን አጥብቀው የተቃወሙት የካሊፎርኒያ ገዢ ጋቪን ኒውሰም ፕሬዚዳንቱ የተገበሩትን የሕግ ወጥ ስደተኞችን ጉዳይ ከጅምላ እስር የነጻ ሊሆን ይገባል ይላሉ። ከሰነድ አልባዎቹ ይልቅ ወንጀለኛ ስደተኞች ላይ ብናተኩር የተሻለ ይሆናል ባይናቸው ኒውሰም። ወንጀለኞችን ለይቶ ማስወጣትና ሰነድ የሌላቸው ስደተኞች ህጋዊ የሚሆኑበትን መንገድ ማመቻቸት እንደሚሻል ይመክራሉ። የትራምፕ አስተዳደር የጅምላ እስርና ከሀገር የማስወጣት ዘመቻን ማራመዱ ትጉህናው ለሀገሪቱ ኢኮኖሚ ማደግ ትልቅ አስተዋጽኦ ያደረጉትንም ስደተኞች ሳይቀሩ አብረው እየተሸኙ ናቸውና አደጋው ከባድ ነው ብለዋል የካሊፎርኒያው አስተዳዳሪ። ትራምፕ የካሊፎርኒያን የጸጥታ ኃላፊዎች ሳያማክሩ በዘፈቀደም አራት ሺህ ወታደሮች በሎስ አንጀለስ አሰማርተው ሁከቱ እንዲባባስ አድርገዋል ሲሉ ወቅሰዋል። የፕሬዝዳንቱ ትዕዛዝም ሆነ ስደተኞችን በጅምላ የማስወጣት እርምጃም ታይቶ ያልታወቀና ከፍተኛ ኪሳራ የሚያስከትል ነው ብለዋል። ባለፈው ቅዳሜ ለምሳሌ በአንድ ትልቅ የንግድ ተቋም አጠገብ የትራምፕ የጸጥታ ሰራተኞች ምንም አይነት ማጣራት ሳያደርጉ ያገኙትን ሁሉ አፍሰው መውሰዳቸውን ገልጸዋል። በሌላም አካባቢ እንዲሁ አንዲት የዘጠኝ ወር ነፍሰ ጡር አሜሪካዊት በጅምላ ታፍሳ ተወስዳም መመለሷንም አንስተዋል። የአራት ዓመት ሕፃን ከወላጆቿ ተለይታም መወሰዷንም እንዲሁ ቤተሰቦቿም ሕገ መንግሥታዊ መብታቸውን በመጠቀም በየቀኑ ተቃውሞ እያሰሙ ናቸው። ሌሎችም በተመሳሳይ ለተቃውሞ ሰልፍ ሲወጡ የግዛቱ አስተዳደር በዘዴ ተደራድሮ ሰላም ለመፍጠር ያደረገው ሙከራ በከፊል ውጤት እያመጣ ባለበት ወቅት ፕሬዝዳንቱ ምክር ሳይጠይቁ ወታደሮች ልከው ችግሩን አባባሱት ብለዋል ኒውሰም። በተመሳሳይ ዜናም በቀጣይ አመፅ ይዛመትበታል በተባለው የቴክሳስ ግዛት ፕሬዚዳንት ትራምፕ የብሔራዊ ዘብ ወታደሮች ያሰማራሉ እየተባለ ነው። ከሎስ አንጀለስ በመማር በቴክሳስ አመፅ ከመነሳቱ በፊት አስቀድሞ ለመቆጣጠር ነው ጦር ለማዝመት ያቀዱት ተብሏል። ሪፐብሊካኑ የትራምፕ አጋር ናቸው የሚባሉት የቴክሳስ ገዢ ግሬግ ኤባት ወታደር እንዲሰማራ ፈቅደዋል። በሎስ አንጀለስ እስካሁን በጥቂቱ 400 ሰዎች መታሰራቸው ሲነገር 330ዎቹ ሰነድ አልባ ወይም ሕገወጥ ስደተኞች ናቸው ተብሏል። በደቡብ አፍሪካም ከ50 በላይ ሰዎች በጎርፍ መሞታቸው ተሰማም፣ በርካቶቹ የአንድ ትምህርት ቤት ልጆች መሆናቸው ታውቋል። በምስራቃዊ የሀገሪቱ ክፍል ከባድ ዝናብና በረዶ መጣሉን ተከትሎ በደረሰ የጎርፍ አደጋ ከሞቱት በተጨማሪ በርካቶች የገቡበት አልታወቀም ተብሏል። ድልድይ ሲሻገር በጎርፍ በተወሰደ የትምህርት ቤት አውቶቡስ ውስጥ የነበሩ አራት ልጆችና ሾፌር ከሞቱት መካከል መሆናቸውን ዘገቦች አመልክተዋል። ሦስት ልጆች ደግሞ ዛፍ ላይ ተንጠልጥለው መትረፋቸውን የደቡብ አፍሪካ ቴሌቪዥን ዘግቧል። በመቶዎች የሚቆጠሩ ቤቶች በጎርፍ የተወሰደባቸው በርካታ ነዋሪዎች ጊዜያዊ መጠለያም ለማደር መገደዳቸው ይነገራል። የሟቾች ቁጥር ሊጨምር እንደሚችል የአካባቢው ባለሥልጣናት ገልጸዋል። ቻይናና አሜሪካ ውጥረት ለማርገብ በመርህ ደረጃም ከስምምነት መድረሳቸው ተነገረ። ፕሬዚዳንት ትራምፕ ማምሻውን ባሰራጩት መረጃም ከቻይና ጋር ከስምምነት መደረሱን ይፋ አድርገዋል። ቻይና ለአሜሪካም ኩባንያዎች ማግኔት እናም ሌሎች ውድ ብረታብረት ለማቅረብ ስትስማማ አሜሪካ በምትኩ የቻይና ተማሪዎችን ቪዛ ለማገድ የያዘችውን እቅድ ትሰርዛለች ብለዋል። የመጨረሻው ውሳኔ በርሳቸውና በቻይናቻቸው ተፈጻሚ እንደሚሆን ሁለቱ አገሮች ከስምምነት መድረሳቸው ይፋ የሆነው በለንደን ጥልቅ ንግግር መደረጉን ተከትሎ ነው ተብሏል። የአሜሪካም የንግድ ሚኒስትር ሃዋርድ ሉትኒክ በበኩላቸው ሁለቱ ወገኖች የጄኔቫን እርቅ ለመተግበር በመርህ ደረጃ ከስምምነት መድረሳቸውን ገልጸዋል። የሁለቱ አገራት መሪዎች ከፈረሙበት በኋላ ወደ ተግባር እንደሚለወጥ